በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ ስማምኜ አብን ወላዲ ብዬ በወልድ ስማምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስማምኜ መንፈስ ቅዱስን ሰራጺ ብዬ በስም በአካል በግብር ሶስት በመለኮት በመፍጠር ፈጥሮ በማሳለፍ በእዘዝ በአገዛዝ በሕልውና በባህሪ አንድ አምላክ እግዚአብሔር እሱን አምኜ፣ ከዚህ በመቀጠል እኛን በመዋረዳችን አስቦናልና በሚል የዕለቱን የእግዚአብሔር ቃል አስታውሳለሁ። በመላው ዓለም የምትገኙ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር በዚህ ሰዓት ይህንን የእግዚአብሔር ቃል እየሰማችሁ ላላችሁ ሁሉ ሰላምታዬ ድረሳችሁ፣ የልቦናችሁን ሐሳብ ይፈጽምላችሁ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ ሀብተ ሥጋ ሀብተ ነፍስን ያደላችሁ። በዚህ ሰዓት እያስጨነቀን ያለው የአገራችንን ጉዳይ እግዚአብሔር ሰላምና በረከቱን እንዲሰጠንና በቃ ብሎ ምረቱ እንዲልክልን የአባቶቻችን፣ የእናቶቻችን አምላክ ቅዱስ ፍቃዱ ይሆንልን። እግዚአብሔር አምላክ ይህን የምትሰሙትን ቃል ደግሞ ለሌሎች ሰዎች እያስተላለፋችሁ ይህንን የእግዚአብሔር ቃል ለሌሎች የምታደርሱትን ሁሉ እግዚአብሔር የልቦናችሁን ሀሳብ ይፈጽምላችሁ፣ ከሚያስጨንቅ ነገር ይሰውራችሁ፣ ደስ የሚያሰኘውንም ነገር ያድርግላችሁ። ቅድም የገለጽኩት ኃይለ ቃል እኛን በመዋረዳችን አስቦናል የሚለው ቃል የሚገኘው በልበ አምላክ ዳዊት መዝሙር መቶ ሰላሳ አምስት ቁጥር 23 ላይ ነው። አጠቃላይ መዝሙር መቶ ሰላሳ አምስት እግዚአብሔር አምላክ ድንቅ ስላደረገላቸው እስራኤል ልበ አምላክ ዳዊት የዘመረው ዝማሬ ነው። ይህ ዝማሬ የሊቀ ነቢያት የሙሴ ዝማሬ ነው። ይህ ዝማሬ የሊቀ ካህናት የአሮን ዝማሬ ነው። ይህ ዝማሬ የመስፍን ኢያሱ ወልደነዌ ዝማሬ ነው። ይህ ዝማሬ የታላቁ ቅዱስ የካሌብ ዝማሬ ነው። ይህ ዝማሬ የማርያም እህተ ሙሴ እህተ አሮን ዝማሬ ነው። ይህን ዝማሬ የዘመሩት እግዚአብሔር አምላክ ከግብፅ ባርነት ነፃ አውጥቷቸው ቀይ ባህርን ተሻግረው እግዚአብሔር ድልን ስለሰጣቸው የባዕድን ጭፍራ፣ የጠላትን ኃይል ድል በመቱ ጊዜና እግዚአብሔር ኃይላቸው ሆኖ ሁሉን ስላደረገላቸው ይህም የተደረገላቸው ደግሞ በራሳቸው ኃይል ሳይሆን በእግዚአብሔር ኃይል መሆኑን የሚገልጽ ታላቅ የእግዚአብሔር ቃል ነው። ዛሬም እኛ በኃይላችን ሳይሆን፣ ዛሬም እኛ በጉልበታችን ሳይሆን፣ ዛሬም እኛ በራሳችን ብርታት ሳይሆን፣ ዛሬም እኛ በፖለቲካ ፍልስፍናችን ሳይሆን፣ ዛሬም እኛ ዛሬ በምናደርገው አሰራር ሳይሆን እግዚአብሔር አምላክ ስለ ራሱ ብሎ እንዲምረን ስለ ራሱ ብሎ ይቅር እንዲለን ስለራሱ ብሎ በምረት እንዲጎበኘን ስለራሱ ብሎ ገጸ ምረቱን እንዲመልስልን ስለራሱ ብሎ በምረት ዓይኑ እንዲያይን ስለራሱ ብሎ ኢትዮጵያ እንዲፈውስልን ስለራሱ ብሎ ህዝቦቿን ከመከራ እንዲሰውርልን ስለራሱ ብሎ ይህንን ጭንቀት እንዲያርቅልን ስለራሱ ብሎ ይህንን መከራ እንዲገፍልን ስለ ራሱ ብሎ ይህን ጦርነት እንዲያቆምልን ስለ ራሱ ብሎ ይህንን ውጊያ እንዲያበቃልን ራሱ ብሎ ደዌውን እንዲያርቅልን የኢትዮጵያ ልጆችን በምሕረት እንዲያይ እንዲሁም የዓለምን ሁሉ ሕዝብ ሰላም እንዲያደርግልን በራሱ ቸርነት ነው። ወገኖቼ ሁልጊዜ ጊዜ ቅዳሴ ላይ በምናስቀድስበት ጊዜ በየጊዜው የምንቀድሰው ዜማ ተዘከረነ እግዚኦ በውስተ መንግስት ከስንል በቀኙ የተሰቀለውን ሽፍታ እያሰብን እነሆ አንተ በምረት ጎብኘን፣ አንተ በቸርነት ጎብኘን፣ አንተ በምረት ጎብኘን። ስለኛ ብለህ አይደለም በቀኝ የተሰቀለውን ሽፍታ ያንን ወንበዴ የነበረውን በምረት ዛሬ ከኔ ጋር በገነት ትኖራለህ ያልከው እግዚአብሔር ሆይ ዛሬም እኛን በዛ ድምፅህ በቃ በለን፣ ጦርነቱን አቁምልን። በዛ ድምፅህ እንሆ ሰላምህን ስጠን፣ በዛ ድምፅህ በረከትን ስጠን። በክርስቶስ ክርስቲያን፣ በወልድ ውሉዳን ተብላችሁ የተሰየማችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች ሁላችሁ እግዚአብሔር እርሱ በመዋረዳችን ያስበናል። ይህ ሰዓት የውርደት ሰዓት ነው። አንዳንዶቻችሁ የፈለጋችሁትን ብላችሁ የታላቅነት ሰዓትም ለው ልትሉት ትችላላችሁ። ይህ ሰዓት ለእኔ የደዌ ሰዓት ነው። ይህ ሰዓት የህመም ሰዓት ነው። በዚች ሰዓት የጠመንጃ ድምፅ የሚጮህባቸው፣ በዚች ሰዓት የመድፍ ድምፅ የሚያጓራባቸው፣ በዚህ ሰዓት እጅ እግራቸውን የሚያጡ፣ በዚህ ሰዓት ዓይናቸውን የሚያጡ፣ በዚህ ሰዓት ሕይወታቸውን የሚያጡ፣ በዚህ ሰዓት የሚጨነቁ እነሱ ብቻ አይደሉም። የነሱ መከራ የኛም መከራ፣ የኛ መከራ የነሱ መከራ፣ የነሱ ህመም የእኛ ህመም፣ የኛ ህመም የነሱ ህመም ነውና ሁላችንም የተጨነቅንበት የመዋረድ ሰዓት ነው። ልበ አምላክ ዳዊት ይህንን የሚነግረንን ዛሬ የዕለቱ መልእክት አድርጌ ልነግራችሁ፣ የእግዚአብሔር ቃል ላስታውሳችሁ የተነሳሁት ቀጥሎ ያለው ቃል ደስ ስለሚል ነው። አስቦናልና እኛን በመዋረዳችን አስቦናልና ከዛ ቀጥሎ ደግሞ ያለው የልብ አምላክ ዳዊት ቃል ምንድን ነው? ምሕረቱ ለዘላለም ነውና ው ለአጭር ጊዜ አይደለም፣ ለአንድ ቀን አይደለም፣ ለሁለት ቀን አይደለም። ምሕረቱ ለዘላለም ነውና አስቦናልና፣ እግዚአብሔር ያስበናል ወገኖቼ። አው ይህ ሰዓት እርግጥ ነው ብዙ መከራ፣ ብዙ ጭንቀት ያለበት ሰዓት ነው። ይህ ሰዓት የምጥ ሰዓት ነው። ይህ ሰዓት የጭንቀት ሰዓት ነው። ይህ ሰዓት የዶፍ ሰዓት ነው። ይህ ሰዓት የመከራ ሰዓት ነው። ይህ ሰዓት መላወስ የማይቻልበት ሰዓት ነው። ይህ ሰዓት መንቀሳቀስ የማይቻልበት ሰዓት ነው። ይህ ሰዓት ልባችን በሐዘን የተመላበት ነው። ይህ ሰዓት አእምሯችን የታወከበት ነው። ይህ ሰዓት ጭንቅላታችን በመከራ የተያዘበት ነው። ይህ ሰዓት ዓይናችን እምባ የሚያፈስበት ነው። ይህ ሰዓት የደስታ ሰዓት አይደለም። ይህ ደስታ ሰዓት የበረከት ሰዓት የሰላም ሰዓት ነው ማለት አይቻልም። ስለዚህ ተዋርደናልና በመዋረዳችን ውስጥ ደግሞ የሚያስብ እግዚአብሔር አለ። በመዋረዳችን አስበናልና ግን ምን አይነት ውርደት እዚህ ላይ በደንብ እንድታውቁ ፈልጋለሁ። ምን አይነት መዋረድ አሁን በመዋረዳችን አስቦናልና፣ ሁለት አይነት መዋረድ ነው። ሁለት አይነት መዋረድ ልብ በሉ ክርስቲያኖች። ይህን የሰማችሁትን ቃል ደግሞ ሁሌም እንደምበላችሁ ባካችሁ፣ ለሌላውም ሰው አትርፉት፣ ለሌላውም ሰው ላኩት። እናንተ እርካታ ከሰጣችሁ የእግዚአብሔር ቃል ለሌላውም እርካታ እንዲያገኝ አስተላልፉ። ሰው ሩክሰት ያስተላልፋል፣ እናንተ ደግሞ የእግዚአብሔር ቃል አስተላልፉ። ሁለት አይነት ውርደት፣ አንደኛው የማይጠቅም ውርደት፣ ሁለተኛው የሚጠቅም ውርደት። አንደኛው የማይጠቅም መዋረድ ማለት አሁን ያለንበት የኢትዮጵያ ጉዳይ አሁን ያለንበት የኛ ህይወት እሱ የማይጠቅም ነው ማለት፣ ጦርነት፣ ውጊያ፣ እርስ በርስ ወንድም ከወንድም እህት ከእህት ጋር ይህን አይነት ውርደት ውስጥ ነው። ይሄ መዋረድ ነው። በፍቅር መኖር የሚገባን ሰዎች፣ በአንድ ላይ መኖር የሚገባን ሰዎች፣ ተከባብረን መኖር የሚገባን ሰዎች የቀደመ ፍቅራችን፣ የቀደመ አንድነታችን፣ የቀደመ ማንነታችን፣ የቀደመ ጸጋችን፣ የቀደመ ክብራችን፣ የቀደመ ህይወታችን፣ የቀደመ መተሳሰባችን፣ የቀደመ መከባበራችን የለም። የቀደመ ፍቅርህን ትተሃልና ንስሐ ግባ ይላል በራእይ ዮሐንስ ላይ በምዕራፍ ሁለት ከቁጥር አንድ ጀምሮ እንደተጻፈው በቀኝ እጁ ሰባቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ስራህንና ድካምህን፣ ትዕግስትህንም አውቃለሁ። ክፉዎችንም ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነህ እንዳገኘሃቸው አውቃለሁ። ታግሰህማል። ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅህን ትታሃልና እንግዲህ ከወዴት እንደ ወደቅ አስብ። ንስሐም ግባ። የቀደመውንም ሥራህን አድርግ። አለዚያ ያመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ይህ እንግዲህ በቅዱስ ዮሐንስ ወልደነጎድጓድ በራእዩ የታየው የመልአኩ ቃል የእግዚአብሔር ቃል ነው። የቀደመ ፍቅርህን ትተሃልና፣ ስለዚህ ሰዓት የውርደት ሰዓት ነው። ይህ ሰዓት የፈተና ሰዓት ነው። ይህ ሰዓት የመከራ ሰዓት ነው። ይሄ ውርደት ግን የማይጠቅም ውርደት ነው። ሁለተኛው ውርደት ግን እግዚአብሔር የሚያስበን በሁለቱም ቢሆንም ይሄኛው ደግሞ መዋረድ በእግዚአብሔር በአምላካችን ፊት አሁን ቅዱስ ዮሐንስ እንደነገረን ንስሐ ገብተን ተደፍተን የቀደመ ፍቅራችንን መልስልን፣ የቀደመ ክብራችንን መልስልን፣ የቀደመ ጸጋችንን መልስልን፣ የቀደመ ማንነታችንን መልስልን፣ የቀደመ ሕይወታችንን መልስልን ብለን በፊቱ ተንበርክከን ኃጢአቴን ይቅርበለኝ፣ በደሌን ይቅርበለኝ ብለን በኢየሱስ ክርስቶስ እግር ፊት ስንደፋ በመስቀሉ ስር ስንደፋ በእናቱ በቅድስተ ቅዱሳን በድንግል ማርያም ፊት ስንደፋ በታቦቱ ፊት ስንደፋና ይቅር በለን ስንለው ያኔ ነው እግዚአብሔር አስቦን ከዚህ መከራ የሚያወጣን። ምሕረቱ ለዘላለም ነውና። አያችሁ ሁለቱን ልዩነቱን የውርደት ሰዓት። አዎ በዚህ ሰዓት መከራ ውስጥ ወድቀናል። የውርደት ሰዓት እንደገና። ይሄ ሰዓት ምን ሰዓት ነው? በእግዚአብሔር ፊት የምንደፋበት ሰዓት ነው። ለሚገባው ሰው ይሄ ነው። ዝናብ ከሰማይ ነው፣ ፀሐይም ከእግዚአብሔር ነው። ቀንና ሌሊትንም የሚያፈራርቀው እሱ ነው። ልበ አምላክ ዳዊት ምህረቱ ለዘላለም ነውና እያለ ሲናገር እኮ ሁሉን የሚያደርግ እሱ እኮ ነው። የዓለም ፈጣሪ እሱ ነው። ፀሐይን፣ ጨረቃን የፈጠረ የሚታየውን የማይታየውን ሁሉ የፈጠረ እሱ እግዚአብሔር ነው። ምህረቱ ለዘላለም ነውና እያለ ሲጀምር ገና እኮ የሚያመሰግነው በመዝሙር መቶ ሰላሳ አምስት ላይ ልበ አምላክ ዳዊት በረከቱ ይደርብንና ይሄንኑ ነው፣ እግዚአብሔርን አመስግኑ ቸር ነውና ብሎ እኮ ነው። ቸርነቱን እኮ ነግሮን ነው። ምረቱ ለዘላለም የሆነ የሚያስበን አምላክ በመዋረዳችን አስቦናልና ከተዋረድን የሚያስበን ይቅር በለን ካልነው ነው። ዝም ብሎ ድህነት ዝም ብሎ መዋረድ አይደለም የሚያድነን፣ ይቅር በለን ብሎ በፊቱ መውደቅ ነው፣ መስገድ ነው፣ ማንባት ነው፣ ማልቀስ ነው ወገኖቼ እግዚአብሔርን አመስግኑ ቸር ነውና ምረቱ ለዘላለም ነውና ነው የሚለን። የአማልክትን አምላክ አመስግኑ ምረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምረቱ ለዘላለም ነውና። እርሱ ብቻውን ታላቅ ተአምራትን ያደረገ ምረቱ ለዘላለም ነውና። እግዚአብሔርን አመስግኑ መመስገን የሚገባው እግዚአብሔር ነው። ሰውማ ምንን ያመሰግኑታል? ዛሬ ቢያመሰግኑት ነገ ይክዳል። የሰው ልጅማ ባህሪው የተለያየ ነው። እናንተ ግን እግዚአብሔርን አመስግኑት የዘላለምን አምላክ የአማልክትን አምላክ አመስግኑት፣ አለ። የአማልክት አምላክ ነው እግዚአብሔር የቅዱሳን አምላክ ነው፣ የነቢያት አምላክ ነው፣ የሐዋርያት አምላክ ነው፣ የሰማይታት አምላክ ነው፣ የጻድቃን አምላክ ነው፣ የቅዱሳን አምላክ ነው፣ የኔና የናንተም አምላክ ነው። እሱን አመስግኑት፣ አለ። ምሕረቱ ለዘላለም ነውና በመዋረዳችን አስቦናልና የጌቶችን ጌታ አመስግኑ፣ አለ። የጌቶች ጌታ የቅዱሳንን የመላእክትን የጻድቃንን አምላክ አመስግኑት። እርሱ ብቻውን ታላቅ ተአምራትን ያደረገ ይላል። ዛሬ ስማን ነው ተአምራት የሚያደርግልን ዛሬ የምንወጣው በተአምራት ነው። ከዚህ መከራ ውስጥ፣ ከዚህ ጭንቀት ውስጥ፣ ከዚህ ማጥ ውስጥ፣ ከዚህ ስቃይ ውስጥ፣ ከዚህ ፈተና ውስጥ፣ በውስጥም በውጭም በተጨነቀች አገር ውስጥ በዚህ ውስጥ የእግዚአብሔር ድንቅ ስራ ብቻ ነው በተአምራት ሊያወጣን የሚችለው የቀደመ ፍቅራችንን አስቦ በመዋረዳችን አስቦናልና እንዳለ የቀደሙ የአባቶቻችንን ጸሎታቸውን የእኛ ጸሎት አድርጎ ተቀብሎ ስግደታቸውን የእኛ ስግደት አድርጎ ተቀብሎ ጾማቸውን የእኛ ጾም አድርጎ ተቀብሎ በከመምረት ከ እንዳለ ቅድም አቤቱ በቸርነት አስበን በአንተ ቸርነት በአንተ ይቅርታ በአንተ ምረት በአንተ ፍቅር በአንተ ጸጋ በአንተ ረድኤት አምላክ ሆይ እኛማ ጽድቃችን እንደ መርገም ያለው ነቢዩ እኮ ጽድቅ የለን ምን ያለው እጃችን በደም ተነክሮ ልባችን ክፋትን አምቆ ዓይናችን ክፋትን አይቶ በዘርና በጎሳ በቀበሌና በሰፈር ባንባና በአ አካባቢ ተከልሎና ታጥሮ ያለ ርኩሰት የመላው ትውልድ ነው ያለው። ዛሬ ከዛ ውስጥ ወጥቶ የሚያለቅስ ትውልድ ይገባል። ዛሬ ከዛ ውስጥ ወጥቶ የሚያለቅስ ትውልድ ይፈልጋል እግዚአብሔር። በፊቱ የሚወድቅ ማረን፣ ይቅር በለን ብሎ ስለ ሰው ልጆች ሁሉ የሚጨነቅ ስለ ራሱ ጎሳ ስለራሱ ራሱ ሰው ብቻ ስለ ሰፈሩ ሰው ብቻ የሚጨነቀውን እግዚአብሔር ይጸየፈዋል። ልንገራችሁ፣ ስለ ሰው ልጆች ሁሉ የሚያለቅሰውን ስለ ሰው ልጆች ሁሉ የሚያነባውን ስለ ህጻናት ሁሉ የሚያለቅሰውን ስለ ሽማግሌዎች ሁሉ የሚያነባውን ስለ አሮጊቶች ሁሉ እባክ የሚለውን በምረት ተመልከተን በይቅርታ ጎብኘን የሚለውን፣ ያንን ሲያ እግዚአብሔር በምረቱ ያስበናል። በመዋረዳችን ያለው በፊቱ መውደቃችን ነውና፣ ከዛ ውስጥ ያወጣናል። ብቻውን ነው ተአምራትን ያደረገው፣ ያውም ታላላቅ ተአምራትን። ሰማያትን በብልሃት የሰራ ሰማያትን በብልሃት የሰራ ምረቱ ለዘላለም የሆነ እሱ ነው። ምድርን በውሃ ላይ ያጸና፣ ምረቱ ለዘላለም የሆነ እሱ ነው። ምድርን እኮ በውሃ ላይ ነው ያጸናት። ብቻውን ታላላቅ ብርሃናትን የሰራ አለ። በቀን ፀሐይን፣ በሌሊት ጨረቃና ከዋክብትን ያደረገ ምረቱ ለዘላለም ነውና፣ ለፀሐይ ቀንን ያስገዛው ምረቱ ለዘላለም ነውና፣ ለጨረቃና ለከዋክብት ሌሊትን ያስገዛቸው ምረቱ ለዘላለም ነውና፣ ከበኩራቸው ጋር ግብፅን የመታ ቀይ ባህርን፣ የኤርትራን ባህር የከፈለ አባይን የከፈለ እሱ እግዚአብሔር ፈርዖንና ሰራዊቱን የጣለ እኛን በመዋረዳችን የሚያስብ ሕዝቡን በምድረ በዳ የመራ ታላላቅ ነገስታትን የመታ ብርቶችን ነገስታት ሁሉ የገደለ ምድራቸውን ርስት አድርጎ የሰጠ ባሪያዎቹን የሚያስብ የሚማጸኑትን የሚያስብ የሚለምኑትን የሚያስብ የሚማጸኑትን የሚያስብ ይቅር በለን የሚሉትን የሚያስብ። በመዋረዳችን አስቦናል እና ምረቱ ለዘላለም ነውና የተባለ እግዚአብሔር እሱ በቸርነቱ እንዲጎበኘን ለስጋ ሁሉ ምግብን የሚሰጥ ይላል። የምድሩን እህል ማን የሰጠን ሁሉን ያደረገልን ማን ነው ወገኖቼ? ስለዚህ ዛሬ ተዋርደናል። መዋረዳችንን ስናግን በእግዚአብሔር ፊት ልንደፋ ይገባናል። የሰማይን አምላክ አመስግኑ፣ ምረቱ ለዘላለም ነውና ነው የሚለውና እንግዲህ ይሄን ልነግራችሁ ነው። በቃ ምሕረቱ ለዘላለም ነውና የሚለውን ልነግራችሁ ነው። አሁን በዚህ ሰዓት የፈለግኩት በመዋረዳችን ያስበናል የሚለውን ልነግራችሁ ነው የፈለግኩት። እናንተም እስኪ ይሄንኑ ተናገሩት። በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና በሉ። ምሕረቱ ለዘላለም ይሆንላችሁ፣ የልባችሁን ሐሳብ ይፈጽምላችሁ፣ ከሚያስጨንቅ ነገር ይሰውራችሁ። ይችን ቅድስት ሀገር ኢትዮጵያን በምሕረት ይጎብኝልን። ተዋህዶ ሃይማኖታችን ይጠብቅልን። በቃ ብሎ ምሕረቱን በምድራችን ላይ እንደ ፀሐይ ያውጣልን እንደ ዝናብም ያዝንምልን። ብቻውን ታላላቅ ተአምራትን ያደረገ የእኛ አምላክ የጌቶች ጌታ የነገሥታት ንጉሥ በመዋረዳችን ያስበናል። እንዋረድ እስቲ፣ ስለ ኢትዮጵያ ብቻ እያልን እየተንበረከክን አቡነ ዘበሰማያት እንጸልይ። እያለቀስን እንጸልይ። ስለ ህዝቦቿ እያለን ለዓለም ህዝብ ሁሉ እኮ ነው ክርስቲያን የሚጸልየው። ለአንድ እኮ ኢትዮጵያ ብቻ አይደለም፣ ለዓለም ሁሉ የሚጸልይ ነው። ለራሳችን ግን ለመጸለይ እንኳን ዛሬ አልቻልንም። በተለያየ መንገድ ታስሯል፣ ትውልዱ ተጠፍንጓል። የዲያብሎስ ሰንሰለት አስሮታል አስሮታል፣ በዘር በጎሳ አስሮታል። ያ ነው ዛሬ እንዲህ አይነት መከራ ውስጥ የከተተን ወገኖቼ፣ እንዲህ አይነት ስቃ ውስጥ የከተተን እሱ ነው። ነገ በዚሁ ሰዓት ከዚህ በፊት ያስተማርኩት ሁላችሁም እንድትከታተሉት የምፈልገው ሀገራችንን የሚገለባብጠው ማን ነው? በኤልያስና በአክአብ ትምህርት ንጽጽር፣ ዛሬ ኢትዮጵያ እንደዚህ አይነት መከራ ውስጥ ለምን ገባች የሚል የአንድ ሰዓት ከሀያ ያህል ትምህርት ነገ ሁላችሁም እንድትከታተሉ ገብታችሁ፣ ሌላውም ሰው እንዲደርሰው ሰብስክራይብ፣ ላይክ እያደረጋችሁ፣ ሼር እያደረጋችሁ ሰው ሁሉ እንዲሰማው አድርጉ። ያለምንም ማስታወቂያ ቀጥታ ነገ በዚሁ ሰዓት ተከታተሉት። ወገኖች ሁላችሁም ለሌላ ሁሉ ነገሩልኝ። ሁሉም ሰው ይከታተለው። በጉባኤ የተደረገ ትምህርት ነው። የእግዚአብሔርን ነገር እንስማ፣ የእግዚአብሔርን ነገር እንወቅ። አንዱ እሱ ነው የሚያጸድቀን። በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና። ስለዚህ በነገ ሰዓት ደግሞ ያገናኘን። አሁን ሁላችሁንም እግዚአብሔር በረድኤቱ ይጠብቃችሁ። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ወይ የዮሴፍ አምላክ ሆይ በስደት ሀገር ዮሴፍን የጠበክ በዚህ ሰዓት ሀገራችንን በምረት ተመልከትልን። በቃ በለን። በእናት ባዛኝቷ በድንግል ማርያም ስንማጸንህ አትተወን፣ ይቅር በለን፣ ራራልን፣ ምረትን ቸርነትን አድርግልን። ስምህ የሚጠራባት ሀገርህን፣ ሁሌ ለስምህ የሚቀደስባት ሀገርህን፣ ሀያ አራት ሰዓት ጸሎት የማይቋረጥባት ሀገርህን። አዎ ኃጢአታችን በዝቶ መከራችን በዝቶ ነውና እግዚአብሔር ሆይ አንተ በምረትህ በእኛ ስራ አይደለም በእኛ በጎ ነገር የለንምና፣ በእኛ አይደለም። አንተ ግን በምረት በቸርነት በይቅርታህ አቤቱ አምላክ ሆይ ተመልከተን። በዚህ ሰዓት በረሃብና በቸነፈር የሚታመሱትን ልጆችን በአይነ ምረት ተመልከትልን። በዚህ ሰዓት በደዌ ዳኛ ባልጋ ቁራኛ ተይዘው የሚሰቃዩትን፣ ባልጋ ቁራኛ የሚጨነቁትን ሁሉ በሆስፒታልም በቤትም በሕክምናም ስፍራ ያሉትን ሁሉ አቤቱ ባይነምረት ተመልከትልን። የሞቱትን በየመንገዱ በየፉርክታው በየዋሻ የወደቁትን አቤቱ ነፍሳቸውን በቅዱሳን መካን አሳርፍልን። አቤቱ አምላካቸው ነው። በዚች ሰዓት በስደት አገር ሆነው አንተም ብቻ ተስፋ የሚያደርጉህን ልጆችህን አቤቱ ባይነምረት ተመልከትልን። አቤቱ እግዚአብሔር ሆይ ምረት አይራቀን፣ በጎነትህ ይክበበን፣ በቅዱስ ሚካኤል ክን ፍጠረን፣ በቅዱስ ገብርኤል መስቀል ባርከን። በአብርሃም ቤት ገብተ የሳራን ጭንቀት ያስወገድህ አብ ወልድ ወመንፈስ ቅዱስ ሆይ ቅዱስ ሥላሴ ዛሬም በኢትዮጵያ ግባ። የአብርሃምን ጭንቀት እንዳስወገድህ የኢትዮጵያንን ልጆችን ጭንቀታቸውን አስወግድ። ሳራን በዘጠና መቷ ልጅ እንድትሰጥ ያደረገ አንተ ታላቅ አምላክ ሆይ ሳቅ ይደረግልኛል ያልክ ለኢትዮጵያ ልጆች ሳቅ አድርግላቸው፣ ደስታን አድርግላቸው። ደስታን አድርግልን፣ ፍቅርን አድርግልን። ለኦርቶዶክስ ሁሉ ልጆች ለሁሉም ምህረትህ ላክልን። የቸርነትንም ነገር አድርግልን። አቤቱ አምላክ ሆይ ምረት ለዘላለም ነውና በመዋረዳችን አስበህናልና አዎ አስበን። የቅድስት ድንግል ማርያም ምልጃ ከሁላችን ጋር ይሁን። እናንተ እግዚአብሔር ቤተሰቦች ሆይ እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር ለነገዋ ሰዓት ደግሞ በዚህ ሰዓት አገናኝቶን ሰፊ የሆነውን የእግዚአብሔር ቃል እንድንማር ይርዳን። የተባረከ ጊዜ፣ የተቀደሰ ጊዜ ይሁንላችሁ። የአብ ጸጋ ይደርባችሁ የወልቸርነት ይደርባችሁ የመንፈስ ቅዱስ ህብረት አንድነት አይለያችሁ። ሰላም ለኢትዮጵያ፣ ሰላም ለአጎራባች አገሮቿ፣ ሰላም ለዓለም ያድልልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሉል እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ይባርካችሁ ይቀድሳችሁ። አብረን ጸሎትና አድርግና የዛሬውን ትምህርታችን ፈጽም የምትችሉ ሁሉ አብረን እንጸልይ። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ለዛሬ፣ በደላችንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል አቤት፣ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ፣ መንግሥት ያንተናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማሐፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረትን ለምኝልን ኃጢአታችንን ሁሉ ያስተሰሪልን ዘን ለዘላዓለሙ አሜን። በሃልዮ በነቢብ በገቢር በድፍረት በስተት በእውቀት ያለ እውቀት ከልጅነት እስከ እውቀት ከመዓልት እስከ ሌሊት እስከዚህ ሰዓት ድረስ የሠራነውን ኃጢአት እግዚአብሔር ይቅር ይበለን። የማይሠራ ኃጢአት እግዚአብሔር ይፍታ። በመዋረዳችን አስቦናልና ምረቱ ለዘላለም ነውና ለዘላለም የእግዚአብሔር ምህረት በኢትዮጵያ የእግዚአብሔር ምህረት በሁላችሁ ይህን ቃል በምትሰሙት ላይ በእኔም በባሪያው ላይ አድሮ ይኖር ለነገው ትምህርት እግዚአብሔር ደግሞ በቸር አድርሰን ነገ በዚሁ ሰዓት ለአንድ ሰዓት ካያህል የሚሰጥ የጉባኤ ትምህርት አለ እሱን ትከታተላላችሁ እግዚአብሔር በረድኤት አይለየን ሰላም ሁኑልኝ አሜን